ሰላም ሰላም። ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? የለተ ሮብ ሰኔ 18 2017 በኢትዮጵያ የዘመን አቆጣጠር አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ከሰሞኑ አልነበርኩም፣ ዞር ዞር እያልኩ ነበረ በተለያዩ አካባቢዎች ሚዲያችን የጋራ እስከሆነ ድረስ አስቀድሜ ይቅርታ ለማለት ፈልጋለሁኝ። ትንሽ ሳንሰራ ስንቆይ ደግሞ ሻዶ እንዳይሆን በብዛት ላይክ እና ሸር እንድታደርጉ በትህትና ጭምር አሳስባቸዋለሁኝ። ምናልባት ለጋት ሚዲያ ቤተሰቦች በጋት ሚዲያ ያልተነገረ ከሌላ በተለያዩ የሚዲያ አማራጮች ሰምታችሁት እንደሚሆን ተስፋ አድርጋለሁኝ ኢትዮጵያ የራሷን የሆነ በራሱ ሀገር ውስጥ ከራስ ፍጆታም ባለፈ ለውጭ ገበያ ማቅረብ የሚያስችል አቅም ያለው የፈርትላይዘር ፕላንት ምንድን ነው የአፈር ማዳበሪያ ፋብሪካ ለመገንባት እጅግ በጣም ቢበዛ፣ አሁን ይሄ ስፔሲፊክ የሆነ ነው እጅግ በጣም ቢበዛ በቀጣይ አንድ ወር ውስጥ እንዳትረሱ። ዛሬ ጁን ቲኒ ፋይፍ ነው። ማክሲመም እስከ ጁላይ ላይ ቲኒ ፋይፍ አንድ ወር፣ በዛ ውስጥ ከናይጀሪያዊው ቢሊነር አሊኮ ዳንጎቴ ጋራ የውል ስምምነት ወይም ፊርማ የሚፈረም ይሆናል። አጠቃላይ ይሄ ፍላግ ፕሮጀክት ነው፣ ወይም አይ ቲንክ እኔ ለእኔ የሶቨሪን ፕሮጀክት ልንለው እንችላለን። የሉዓላዊነት መገለጫ የሆነ ልክ እንደ ህዳሴ ግድባችን ኢትዮጵያውያን በጋራ እውን ብናደርገው ዘመንን የሚሻገር በዘመን ውስጥ የሚያስከብረን ነው የሚሆነው ማለት ነው። አጠቃላይ ወደ ሶስት ቢሊዮን ዶላር ያወጣል። ከዚህ ውስጥ በጆይንት ፓርትነርሽፕ አሊኮ ዳንጎቴ በጆይንት ፓርትነርሽፕ መንግስትና ባለሀብቱ የሚሰሩት ይሆናል። ለዚህ የሚያስፈልግ ደግሞ አሞኒያ ያስፈልጋል። እንደምታውቁት ምንድን የአፈር ማዳበሪያ ለመስራት አሞኒያ ያስፈልጋል። ከዚህ በፊትም በጋት ሚዲያ እንደምታስታውሱት ኢራን የአፈር ማዳበሪያ ለመገንባት ኬሚካሉን አሞኒያ የሚባለውን ኬሚካልም ለመሸጥ ፍላጎት አሳይተዋል ብያችሁ ነበር። እንግዲህ ይህም የሚገለጹ ነው። ኢትዮጵያ በማክሲመም በቀጣይ አመት መስከረም መጨረሻ ላይ ማክሲመም በማክሲመም እጅግ በጣም ቢለጠጥ መስከረም መጨረሻ ላይ የመጀመሪያ ዙር የጋዝ ምርት ጋዝ ነዳጅ ዘይትና ጋዝ ይለያያል። የጋዝ ምርት ለውጭ ገበያ ማቅረብ ትጀምራለች። ከዚህ ጋዝ ምርት ደግሞ የፔትሮኬሚካል ኢንዱስትሪው ሰ የአፈር ማዳበሪያው ሁለት ነው። አሞኒያ ኤክስትራክት የሚያደርግ የፔትሮኬሚካል ኢንዱስትሪ እዛ ይኖረናል። አንድ የፔትሮኬሚካል ኢንዱስትሪው ደግሞ የኢትዮጵያን የተፈጥሮ ጋዝ ጋዙን ወደ አሞኒያ እንግዲህ ያ የኬሚካል ኤክስትራክሽኑ ባለሙያዎች የሚሰሩት ሆኖ አሞኒያ ኢትዮጵያ ታመርታለች። ወደ ፈርትላይዘር ፕላንቱ ገብቶ ደግሞ የአፈር ማዳበሪያ ይሰራል። ይሄ እጅግ እጅግ በጣም ለኢትዮጵያ ታላቅ ብስራት ታላቅ የምስራች ነው። የተፈጥሮ ጋዝ በቀጣይ መስከረም ወር መጨረሻ እጅግ በጣም ቢዘገይ፣ ለውጭ ገበያ የምታቀርብ ይሆናል። እንግዲህ ናይጄሪያ የተፈጥሮ ጋዝ ያቀርባል፣ ግብፅ የተፈጥሮ ጋዝ ያቀርባል። በዓለም ደረጃ ደግሞ ኳታ በጣም ቬንዙዌላን ጨምሮ ሰው ጋዝ ኤክስፖርት ከሚያደርጉ ሀገራት ተርታ እንሰለፋለን። ይህንን እንግዲህ ጋዝን ኤክስትራክት አድርጎ ለኢትዮጵያ ጥቅም ለመዋል በንጉሱ ዘመን የተሞከረ በኋላ በደርግ ዘመንም እንዲሁ ተሞክሮ ግን በየዘመኑ የሚነሱ ችግሮች አሉ። በንጉሱ ዘመን ያ ሲነሳ ታጣቂዎች የተፈለፈሉበት፣ በደርግ ዘመንም እነዚያ የተሰሩበት፣ በኢህአዲግ ዘመንም ታስታውሳላችሁ ፖሊጂሲስ የሚባል አቋቁሞ ኦብነግ ቻይናውያንን ጨምሮ ኢትዮጵያውያን የጨፈጨፈበት ከዛ በኋላም መንግስት ኤክስትራክት ማድረጉን አሳወቀ። ነገር ግን የተለያዩ እንቅስቃሴዎች ሲጀመሩ ኢትዮጵያ በአንድ ጊዜ በአንድ ጊዜ በተመሳሳይ ሁለት ግንባር ላይ ጦርነት ከምታደርግ በሚል የተቶ ህዳሴ ግድቡን እንጨርስ ቅድሚያ ቅድሚያ ቅድሚያ የተሰጠን ከዛ በኋላ ደግሞ ወደ ጋዝ እና ወደ ነዳጅ ዘይቱ ኤክስትራክሽን ይሄዳና፣ አንዳንድ ጊዜ በዚህ ጊዜ እንዲህ ተብሎ ነበር እኮ ቃል ተገብቶ ቀረ የሚሉ አሉ። አሁን ደጋግሜ እዚህ ለእናንተም የኢትዮጵያ የግጭት ቀጠና ከምዕራብ ኢትዮጵያ ወደ ምስራቅ ይዞራል ስላችሁ ነበር፣ ኮንፍሊክት ማፕ እያልኩ በተደጋጋሚ። ለምን የህዳሴ ግድቡ ኦልሬዲ አለቅ ሰው በተደጋጋሚ ጥረት ሲደረግ የነበረው ለማስተጓጎል ነው ጥረት ሲደረግ የነበረው ኢትዮጵያ ግድቡን እንዳትገነባ እሱን ለማስተጓጎል ነው ጥረት ሲደረግ የነበረው። ከዚህ በፊትም ስለተገለጸ ነው ከአስራ አምስት ሺህ በላይ ኢትዮጵያውያን ሱዳን ሂደው ሰልጥ ነው የተወሰነው ገሚሱ ቤሄነን ብሎ የቤንሻንጉል ህዝብ ነጻነት ንቅናቄ የተወሰነው ደግሞ የቅማንት ታጣቂ ተብለው ኋላ ደግሞ እዛው አብረው የፋኖ ንቅናቄ ተብሎ ጉምዝ ብሎ ራሱን ሸኔ ብሎ አስራ አምስት ሺህ ትጥቅ ስንቅ ተሰፍሮለት አላማህ ተብሎ የተሰጠው ደግሞ ወደ ግድቡ የሚያመሩ ማንኛውንም የሰው ኃይልም የግንባታ ማሽነሪዎችንም ማስተጓጎል የነበረበት ግጭት እንዲነሳ፣ በአካባቢው መተከል ላይ መፈናቀል እንዲኖር፣ ወለጋን ይዞ የእርስ በርስ ግጭት እንዲነሳ ያ ሁሉ የተፈናቀለው የሞተው የጸጥታ ኃይሉ ያ ሁሉ ለግድቡ ሲባል የተከፈለ መስዋዕትነት ነው። አሁን ደግሞ ከቀይ ባህር ጋር ተያይዞ ከኢትዮጵያ የነዳጅና የጋዝ ፍለጋ ጋርም ተያይዞ ምናልባት የቀጣይ ጊዜ ያ ሊሆን የሚችለው እንግዲህ እንደ ኮንፍሌክት ማፕ ብያቸዋለሁ በተደጋጋሚ ሊሆን የሚችለው ወደዛ አካባቢ ሊሆን ይችላል። መንግስት ደግሞ እሱን ለማስቀረት መጠነ ሰፊ ጥረት እያደረገ እንደሆነ ሊታወቅ ይገባል። ሶ ጋዝ እናመርታለን፣ ቀጣይ ዓመት ላይ ለገበያ እናቀርባለን። ጋዝ ለገበያ ከማቅረብ ባለፈ ጋዙን ፕሮሰስ አድርጎ አሞኒያን የሚያወጣ የፔትሮኬሚካል ኢንዱስትሪ እዛው አፈር ማዳበሪያ ፋብሪካ ውስጥ ይኖራል። የተፈጥሮ ማዳበሪያ ይገነባል። እንግዲህ ኢትዮጵያ ቢያንስ በኦፊሴል ደረጃ ከ1983 ጀምሮ እስከ 2010 ድረስ ግብርና መር ነበር ሲባል የነበረው የግብርና መር ዊች ሚንስ ግብርናው ለምቶ የኢትዮጵያን ህዝብ ቀልቦ ከዛ በሚተርፍ ሰርፕለስ ጥቃቅንና አነስተኛ መካከለኛ፣ ከፍተኛ ኢንዱስትሪዎች እንገነባለን የሚል ነበር። ያ ግን በተወሰው በሬ ማዳበሪያ ከውጭ እየገባ ፔስቲሳይድ ኬሚካል እንኳን ማምረት አልቻለም። ትራክተር የሚባል ለገበሬው ትራክተር አልቀረበም። ኮመርሻል ፋርሚንግ አልተስፋፋም። ያ ማለት በኮመርሻል ፋርሚንግ ስም ከልማት ባንክም ከባንኮችም ተበድረው ህንፃ የገነቡ የዘረፉ ገንዘብ ያሾሹ የሉም እያልኳቸው አደለ። ሰው አሁን አንዳንዴ ትናንት ማታ እያየው ነበር፣ እንደዚህ አካባቢ ላይ ትራክተሮች፣ መንግስት የሰጣቸው ትራክተሮች በነዳጅ እጥረት ቆመዋል፣ ወዘተረፈ ይላል። ቢያንስ ትራክተር መንግስት ለአርሶ አደሩ እንዳቀረበ በኦፊሴል ደረጃ እናመስግን። ነዳጅ እጥረት ተፈጥሯል ወይ? እንዴት ይፈጠራል? ግን ዋጋ ሊጨምር ይችላል፣ ወዘተረፈ ብሎ ሆርድ የሚያደረግ ያ ዋጋ ይጨምራል አይጨምርም የሚለውን መረጃ ደግሞ አሾልኮ የሚያወጣ ጥገኛ በውስጥ ደግሞ አለ። ኒዌይስ ይህ ነው ሰው ኢትዮጵያ በዓመት በትንሹ ለወደብ ኪራይ ለማጓጓዝ ለመርከቦች ማዳበሪያ ሲመጣ ደግሞ ኢንሹራንስ ተገብቶለት ነው በመርከብ የሚመጣው። ከዛ ጅቡቲ ከተራገፈ በኋላ ወደ መሀል ሀገር፣ ከመሀል ሀገር ደግሞ ዲስፐርስ ለማድረግ በየጣቢያዎቹ አጠቃላይ በሚኒመም ኢትዮጵያ በዓመት ሁለት ቢሊዮን ዶላር ታወጣለች። በሚኒመም በውጭ ምንዛሬ ማለት ነው። ተሳክቶ አሁን በዚህ ሶስት አመት ውስጥ ተሳክቶ ኢትዮጵያ ማዳበሪያውን እውን ማድረግ ቻለች ማለት፣ ተውት፣ ግድ የለም ዘወረስ አንድ ቢሊዮን ዶላር ሴቭ ብናደርግ ቀላል ነገር አይደለም። ሌላ እንግዲህ ሌላ በተመሳሳይ ከሶማሌላንድ በርበራ ወደብ ወደ አዲስ አበባ የሚዘረጋ የፈጣን ባቡር ትራንስፖርት ለማስጀመር የፊዚቢሊቲ ስተዲዮ ተጠናቋል። የፕሮጀክት ኦነሩ ዩናይትድ አረብ ኤምሬት ነው። የሚገነባው አካል ታውቆ ወደ ስራ የሚገባበት ሁኔታ አለ። እንግዲህ ከሶማሌላንድ ጋራ ያው እንደምታውቁት የሶማሊያ የፌዴራል መንግስት አካል ነች የሚል በዛ ወገን አለ። በዚህ በኩል ደግሞ ኖ እኛ ራሳችንን የቻል ነፃነን ሪሪኮግኔሽን ነው እውቅና አግኝተን ነበር፣ ያ እውቅና እንዲመለስልን የምንፈልግ ነው የሚላለ የሶማሌላንድ የውጭ ጉዳይ ሚኒስትር ከፍተኛ ልኡካኖቻቸውን እየመሩ አዲስ አበባ ውስጥ ነው የሚገኙ ከውጭ ጉዳይ ሚኒስትር ክቡር ዶክተር ጌድዮን ጢሞቴዎስ እና ከሌሎች አካላት ጋር እየተነጋገሩ ነው ያሉት። በቀጣይ ዘወረስት አሁንም እሱ ይሄ የፋይናንስ ምናምን የሚያሳስብ አይደለም። ዩናይትድ አረብ ሚሬት የሚገነባው ከበርበራ ወደብ በድሬዳዋ አድርጎ በጅግጅጋ አድርጎ ወደ የት ይመጣል? ወደ አዲስ አበባ ይመጣል። የማዳበሪያ ፋብሪካው የሚገነባበት ሞሮለት ያው በግልጽ መታወቅ ስላለበት ነው፣ ሶማሌ ክልል ነው የሚገነባው። ማዳበሪያ ፋብሪካው ከሶማሌ ክልል ወደ አዲስ አበባ በባቡር የሚሸጋገር ይሆናል። እንግዲህ ደግሞ ሌሎች የተያዙ ፋይናንስ እየተፈለገላቸው ያሉ የባቡር ፕሮጀክቶች አሉ። የወልዲያ አዋሽ ወልዲያ የጭፍራ ሀራገቢያን ገቢያን ፕሮጀክት የአፒ መርከዝ የቱርኩ እሱን ከማጠናቀቅ ኃይል ከማቅረብ ባለፈ እንዲሁም ደግሞ እንግዲህ ህዝቡ የራሱን ንብረት ይዘርፋል እሱን እሱን መልሶ ከመጠገን የተያያዙ ጉዳዮች አሉ። እነዛን ከማጠናቀቅ ባለፈ በተመሳሳይ ከአዲስ አበባ ወደ ጅማ፣ ከአዲስ አበባ ወደ ደብረ ማርቆስ፣ ፍኖት ሰላም፣ ጎንደር ከአዲስ አበባ ወደ አምቦ የሚታሰቡ የባቡር መንገዶች አሉ። እነዚህ አሉ ማለት የተቀላጠፈ ትራንስፖርት ይኖረናል ማለት ነው። የፍጥነት መንገዶች ሳይረሱ አራት የፍጥነት መንገዶች አሉ። አዲስ አበባ ደብረ ብርሃን ደሴ ከምቦልቻ አንድ አዲስ አበባ ፍቼ በዚህ በሰላሌ ማለት ነው ገብረ ጉራቻ አባይን አድጎ ደብረ ማርቆስ የሚደርስ ሁለት አዲስ አበባ ወደ አምቡ የሚሄድ ወደ ጅማ የሚሄድ በፌዝ የሚሰሩ ወደ አስር ቢሊዮን ዶላር የተያዘላቸው ለተወሰኑት ኦልሬዲ በጀትም ግራንት የተደረገ የተገኘላቸው ማለት ነው። ሶ አጠቃላይ እነኚህ ጉዳዮች አሉ። ሌላው እንግዲህ የኢትዮጵያ መንግስት ከዛሬ አምስት ቀን በፊት ጁን ሀያ ለአስራ ዘጠኝ ሀገራትና ተቋማት ከኤርትራን በተመለከተ ደብዳቤ በደብዳቤ አሳውቋል። አሜሪካ፣ የተባበሩት መንግስታት፣ የአፍሪካ ህብረት፣ ኢጋድ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ እንግሊዝ፣ ቻይና፣ ፍራንስ እነዚህ የተካተቱበት፣ ፕላስ ሳውዝ አፍሪካ እነዚህ የተካተቱበት አሳውቋል ማለት ነው የሚጠቅሰው የኢትዮጵያ መንግስት በመጀመሪያ ደረጃ አገራዊና ቀጠናዊ ብልጽግና ለማምጣት ቁርጠኛ መሆኑን ከዚህም ከኤርትራ ጋር ዴድሎክ የነበረውን ጉዳይ ፈጥቶ የአልጀር ስምምነትንም እንደወረደ ተቀብሎ ከኤርትራ ጋር የትራንስፖርት የግንኙነት አውታሮችን ክፍት አድርጎ እንደቀጠለ ለቀጠናዊ ሰላም፣ ለኢኮኖሚያዊ ውህደት እየሰራ እንደነበረ፣ ከመሀል ግን ህወሓት በህዝብ የተመረጠውን መንግስት በጉልበት ለመጣል የትጥቅ ትግል እንደጀመረ ወይንም ሰራዊቱን የሰሜን እዝን ወቅቶ ከፍተኛ የሆነ መስፋፋት ወደ መሀል ሀገር ለመምጣት ጥረት እንዳረገ በዛም ውድመት እንዳስከተለ እሱን ለመቀልበስ በሚደረገው ጥረት መንግስት መጨረሻ ላይ ውጤት ካመጣም በኋላ ጨርሶ ማሸነፍ መደምሰስ እየቻለ ለዘላጭ ሰላም ዋስትና በሚል የፕሪቶሪያ ስምምነት እንደተፈረመ በዚህ የፕሪቶሪያ ሰላም ስምምነት ደስታ የራቀው በውስጥ ጉዳያችን ለመግባት ያሰፈሰፈው አምባገነኑ የሻቢያ መንግስት ከፕሪቶሪያ ስምምነት ማግስት የኢትዮጵያ አየር መንገድ ወደ አስመራ የሚያደርገውን በረራ እንደከለከለ አየር መንገዱ የነበረውን ገንዘብ ለመስጠትም እንደከለከለ ሌሎች የግንኙነቶች ነው የግንኙነት አውታሮችን እንደዘጋ በኃይል። ሰው በኃይል የኢትዮጵያን ወሰን ግዛት አልፎ በኃይል በሰሜኑ ሀገራችን ክፍል በኃይል እንደገባና ግዛት እንደያዘ ያደራጃቸውን ታጣቂዎች በትጥቅ፣ በስንቅ፣ በስልጠና፣ በፕሮፓጋንዳ ድጋፍ እየሰጠ የእርስ በርስ የኢትዮጵያ መንግስት በእርስ በርስ ግጭት ውስጥ እንዲገባ ጥረት እንዳደረገ በኃይል በተቆጣጠራቸው አካባቢዎች የሰብአዊ እርዳታን እንደከለከለ በጉልበት ወደ ወታደራዊ ስልጠና እንዳስገባ የማንነት ቅየራ በግድ መታወቂያ እየሰጠ ያንን ያልተቀበሉትን ደግሞ እያፈናቀለ እርምጃ የሰብአዊ መብት ጥሰት እስከ ግድያ ድረስ እንደሄደ ዛሬም ክረምት ከመግባቱ በፊት ወረራ እንፈጽማለን በማለት የኢትዮጵያ ደመኛ ጠላቶቹን በዙሪያው አሰባስበው ከውስጥ ያለውን ቅጥረኞቹን ይዞ ጦርነት ለመክፈት እየተንቀሳቀሰ እንደሆነ በተወሰኑ ፖኬት ኤሪያዎች ላይም ግጭት እንደፈጠረ የዓለም አቀፉ ማህበረሰብ በአምባገነኑ የሻዕቢያ መንግስት ላይ ጫና እንዲያሳድር ጥሪ አቅርቧል። በነገራችን ላይ እንግዲህ ይሄ የሴኪሪቲ ጉዳይ ስለሆነ እንጂ ከሰሞኑም ትንኮሳ የፈጸመባቸው አካባቢዎች አሉ። ሰው ይሄ በነገራችን ላይ አንዳንዶች አሉ ለሻቢያ የሚያደገድጉ ሻቢያ ትክክለኛ የሚሉ ኢትዮጵያ ውስጥ ዲሞክራሲ እንፈልጋለን ይልሃል። ኦኬ፣ ጥሩ ፈልግ። ግን ዲሞክራሲን ሊያመጣልህ የሚሄደው ለባለፉት ዘመናት ምርጫ የሚባል የሌለው ሕገ መንግስት የሚባል የሌለው አንድም ቀን የሚኒስትሮች ስብሰባ አድርጎ የማያቅ ሕግ አውጭም ሕግ ተርጓሚም ሕግ ፈጻሚም እራሱ የሆነውን ካምባገነኑ የሻቢያ ጉያ ስር ሄዶ ነው ብሔራዊ ክደት ፈጽሞ ነፃነት አመጣልሃለሁ የሚል ሰው ኢትዮጵያዊ ናቸው ወይ ብላችሁ እስክትጠራጠሩ ድረስ አዎ። በወረቀት በውልደት ዜግነታቸውን ልትገፉት ልገፋ አልችልም ነው፣ ፐርሰናል። ነገር ግን የሻቢያ ፕሮፓጋንዳ ማሽን የሆኑ አይ እንዲህ እኮ ነው ብለው የሻቢያን ደግ ነው ስለ ሻቢያ መንግስት በእውቀት ስም በተንታኝነት ስም የሻቢያ ተለላኪ ለመሆን ቦልድሊ የምታያቸው ሰዎች በነገራችን ላይ ብሔራዊ ጥቅም እውቀት አይጠይቅም። አይሚን እውቀት አይጠይቅም ስላችሁ ለምሳሌ አሜሪካ የፓናማ ካናልን እንፈልገዋለን። የፓናማ ካናል በቻይና ቁጥጥር የበላይነት ዶሚኔት እየተደረገ ነው። በዚህ ምክንያት የፓናማ ካናልን እፈልገዋለን። ስተት ተፈጥሯል ሲል የትኛው ተንታይ ነው ኖኖ ኖኖ የፓናማ ካናል ለዓለም አቀፍ ህግ ይጣሳል አሜሪካ ማስመለስ የለባት ሞዘ ተረፋ ያለ የለም ጀስቲስ ናሽናል ኢንተረስት ሶ የዓለም አቀፉ ማህበረሰብ የተቀበለውን አገራት የተቀበሉትን ተቋማትም ይሁንታ የሰጡትን ነገር ግን ግጭት እንዳይፈጠር በሰላማዊ መንገድ አድርጉት ያሉትን የኢትዮጵያን የባህር በር ጥያቄ የሚያንኳስስ ባንዳ አለ። ያ ባንዳ ደግሞ ሎጂክ ሊያቀርብ ይሞክራል። በነገራችን ላይ ባንዳ ተነተነም አልተነተነም፣ ተማረም አልተማረም፣ ሰለጠነም አልሰለጠነም፣ ባንዳ ያው ባንዳ ነው። ግን ባንዳነታቸውን በእውቀት ስም ባንዳነታቸውን በፖለቲካ ትንተና ስም ባንዳነታቸውን በዓለም አቀፍ ህግ ስም ሊሸፍኑ የሚገጋጡ ሰዎች አሉ። የትኛው ቻይናዊ ምሁር ነው ስኮለር ነው? ኖ ታይዋን የቻይና አይደለችም የሚለው እጅ ጎረቤታችን ንምታ የትኛው የሶማሊያ የፌዴራሉ ምሁር ነው ሶማሊላንድ ነፃናት በነፃ ትሁን የሚል ከሶማሌላንድ ረሱ ውጭ የኛ ግን ባንዳ መሆን እንደ ክብር የታየበት ኦፍኮርስ ለባለፉት አንድ መቶ ዓመታት ሞሮለስ ከ1928 በኋላ ከዳግማዊ ጣሊያን ወረራ በኋላ በአንዳ መዋቅራዊ ኢንስቲትሽናል ፓወር ያገኘበት በአንዳ መሆን ደግሞ እንደ ክብር እንደ ዝና የሚነገርበት እሱ የተገነባለ። ለምሳሌ ትናንት በኢትዮጵያ የሩሲያ ፌዴሬሽን አምባሳደር ከፋና ጋር ቆይታ አድርገው ነበረ እና የኢትዮጵያ የባህር በር ጥያቄ ምላሽ አገኝ ዘንድ ያላሳለሰ ጥረት ያስፈልጋል የሚል አቅርቧል። ለምሳሌ ሳውዲ አረቢያን ሰዱ። ጆርዳን ላንድ ሎክድ ነበረ፣ ተስማሙ፣ ተነጋገሩ፣ ጆርዳን መሬት ሰጠች በልውውጥ በኮመርሻል በልውውጥ ላንድ ሷፕ አሉ። ልክ የኢትዮጵያ መንግስትም አማራጮች ዝግ አይደሉም፣ እንፈትሸው። የተባበሩት መንግስታት ኤርትራን በፌዴሬሽን ሲያዋሃድ ያስቀመጣቸው ነጥቦች አሉ ሰማንያ ሶስት ላይ አይደለንም። የኢትዮጵያ ኢኮኖሚ እያደገ ነው። በጋር አለም አቀፍ ህግ በሚፈቅደው አግባብ እንስራ ነው የኢትዮጵያ መንግስት። ይሄ ሶማሌ ላንድ ላይ ሲሄድ የኢትዮጵያ መንግስት አማራጭ ፍለጋ አልሲሲን ሌሎችንም ሰብስቦ ዘራፍ የሚል ነው። ኦኬ እሺ እናንተ ጋር እንጠቀም ኖ፣ ምንድን ነው የሚፈልገው? ታጣቂ እያደራጀ የኢትዮጵያን ህዝብና መንግስት እረፍት ነስቶ እያጭበረበሩ ኢትዮጵያን እንዳልቅት ተጣብቆ የሚበዘበዝበት ዘመን ያበቃል፣ አብቅቷል ነው። በነገራችን ላይ ሻቢያ ከተግባሩ የማይቆጠብ ከሆነ ማስታገስ እብሪት ማስተንፈስ አይደለም፣ ቶትል ሪጅም ቸንጅ ነው የምናመጣው። ሪጅም ቸንጅ ኢሳያስን መንግለን፣ ወይ ሻንጣውን ይዞ ይሄዳል፣ ወይ ባለበት ይወገዳል። የስርዓት ለውጥ ነው የሚመጣው ማለት ነው። ይሄ ዓለም አቀፉ ማህበረሰብ እንዲያውቅ እና በተቻለ መጠን በተቻለ መጠን በአጭር ጊዜ ሻዕቢያ የኢትዮጵያን ግዛቶች ለቆ እንዲወጣ አስቸኳይ በውስጥ በሉዓላዊነት ጉዳያችን ላይ ታጣቂዎችን የፖለቲካም የስንቅም የትጥቅም ድጋፍ ከመስጠት እንዲቆጠብ ይህንን የኢትዮጵያ መንግስት ጥያቄ ጠይቋል። ዓለም አቀፉ ማህበረሰብ የሚሰጠው ምላሽ ይጠበቃል ማለት ነው። እንግዲህ ሌላው እስራኤል፣ ኢራን ጉዳይ አለ። ያው እንግዲህ በስምምነት ኦልሞስት የተኩስ አቁም ስምምነት አለ። በዛሬው ዕለት ደግሞ ኦፍኮርስ፣ ውሳኔው ትናንት ነው የተወሰነው። የኢራን ፓርላማ የሀገሪቱ የአቶሚክ ኤነርጂ ድርጅት የኢራን አቶሚክ ኤነርጂ ኦርጋናይዜሽን ከዓለም አቀፉ የአቶሚክ ኤነርጂ ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ጋር የነበረውን የስራ ውል ግንኙነት በሙሉ እንዲያቋርጥ እንዲያቋርጥ የሚጠይቀውን ረቂቅ ሕግ አጽድቋል። ፓርላማው ያጸደቀው ሕግ ተግባራዊ ለመሆን ተፈርሞ መውጣት አለበት። ልክ እንደ ሆርሙዝ ስትሬት የመሆንም እድል አለው። እንግዲህ በዚህ ሰዓት ፎዶ የሚባለው ትልቁ የኢራን የኒክሌር ማብለያ አልወደመም። የተወሰነ ጥቃት ነው ያገኘው፣ ከላይ ያለውን ነው። ምንም የተሳካ ጥቃት አይደለም። የአሜሪካ ቢቱ ስቲልዝ ቦምበርስ የጦር ጀቱ ያደረሰው ጉዳት ኢንሲግኒፊካንት ነው እየተባለ ባለበት ሁኔታ ይሄ የኢራን የአቶሚክ ኤነርጂ ድርጅት ተቋሙ ከዓለም አቀፉ የአቶሚክ ኤነርጂ ባለስልጣን ጋር ያለውን ግንኙነት ማቋረጡ ዳግም ወደ ግጭት ያመራል የሚለው ሌላ ተጨማሪ ስጋት ነው እየፈጠረ ያለው። ድሮ ድሮ በመካከለኛው ምስራቅ የሚፈጠር ግጭት በቀጥታም ሆነ በተዘዋዋሪ በቀንዱ ሀገራት በኢትዮጵያም በሚድል ኢስት ሀገራት ላይም ጫና ይኖረዋል ማለት ነው። እንግዲህ እኛ ባልፈጠር ነው በተለይ ሲያክሰስ ስለሌለን እኛ ባልፈጠር ነው ሁኔታ ሌሎች ሀገራት የሚያደርጉትም የሀያላን ፉክክር እኛ ሊጎዳን እንደሚችል በደንብ ሊታሰብበት ይገባል። በዚህ በመካከለኛው በኢራን እስራኤል ግጭት ኢራንም ማትርፍ ያለው ይላል፣ እስራኤልም ማትርፍ ያለው ይላል። ኦፍኮርስ ሁለቱም ሀገራት ጠንካራ ጎናቸውና ደካማ ጎናቸውን ለመፈተሽ እድል የሰጣቸው ይመስለኛል። እኛስ ኢትዮጵያውያን ምን ተምረናል ከፕሮፓጋንዳ እስከ ዘመናዊ የጦርነት ፐተርን ምን ይመስላል? የሚለውን ተምረናል የሚል እምነት አለኝ። ተጨማሪ መረጃዎችን በምሽት የጋት ዕለት አይወድ እናንተ አደርሳለሁ። ተንኪዩ አመሰግናለሁ።